በዓለም ላይ ካሉ አስር ቁልፍ ስትራቴጂካዊ የውሃ ላይ መንገዶች ውስጥ ሁለቱን በሰሜን ግብፅ ሲናይ ልሳነ ምድር የሚገኘውን የስዊዝ ካናልና በደቡባዊ አቅጣጫ ህንዱቅያኖስን የሚያገናኘውን ባቤል ማንደብን ይዟል። 2250 ኪሎ ሜትር እርዝመት 355 ኪሎ ሜትር ስፋትና 438 ስኩር ኪሎ ሜትር አጠቃላይ ሽፋን ያለው በአፍሪካና በእስያ መካከል የሚገኝ ዋነኛ የንግድ መተላለፊያ መስመርም ነው። በዘይትና በከበሩ ማዕድናት የበለጸገ የዓለም ሀገራት አይን ማረፊያ እጅግ ሞቃታማ ባህር ነው። ቀይ ባህር ከዓለም ንግድ 12 በመቶ በእስያና በአውሮፓ መካከል ከሚደረግ ንግድ 40 በመቶ ከዓለም ነዳጅ ንግድ 15 በመቶ የሚከወንበት እንዲሁም በየአመቱ ከ30 እስከ 50 ሺህ የሚጠጉ መርከቦች የሚመላለሱበት ባህር ነው። በአካባቢው ያለው የሽብርተኞች እንቅስቃሴ የሀገራት የውስጥና የውጭ ግጭቶች እንዲሁም ስፍራው ከእስያ ወደ አውሮፓና አሜሪካ ለሚደረጉ የንግድ እንቅስቃሴዎች ዋነኛ የመተላለፊያ መስመር መሆኑ ስትራቴጂካዊ ተፈላጊነቱን ከፍ አድርጎታል። ለዚህም ነው በቀይ ባህር አዋሳኝ የሚገኙት የኢትዮጵያ ጎረቤቶች ጅቡቲ፣ ኤርትራ፣ ሱዳን፣ ሶማሊያ፣ የዓለም ሀያላንን ጨምሮ የበርካታ ሀገራት የጦር ሰፈሮች መገኛ የሆኑት አሜሪካ፣ ቻይና፣ ፈረንሳይ ሳውዲ አረቢያ ጃፓን ጣሊያን እና ስፔን በጅቡቲ ባህር ዳርቻ የተባበሩት አረብ ኤምሬቶችና ሩሲያ በኤርትራ ቱርክ አሜሪካና ዩናይትድ ኪንግደም በሶማሊያ እንዲሁም ሩሲያ በሱዳን የጦር ሰፈር የመሰረቱ እና ለመመስረት ከስምምነት ላይ የደረሱ ሀገራት ናቸው እነዚህ ሀገራት ባህር ውቅያኖሱን አቆራርጠው ቀይ ባህር ላይ የጦር ሰፈሮችን የባህር ኃይል ወደቦችንና የአየር ማሰልጠኛዎችን ሲገነቡ ከባህሩ በቅርብ ርቀት ላይ የምትገኘው ኢትዮጵያ ያሏት ዘጠኝ መርከቦች መልህቃቸውን የሚጥሉት በሌሎች ሀገራት ወደቦች ላይ ከሆነ ከ30 አመታት በላይ ተቆጠሩ። የባህር በር በቀጠናው ካለው ጂኦፖለቲካዊ ተፈላጊነትና አስተማማኝ ሰላምና ደህንነትን ከማረጋገጥ አኳያ ጊዜ የማይሰጠው የኢትዮጵያ የህልውና ጉዳይ ነው። ቀድሞ ገናና የባሕር ኃይል የነበራት ሀገር በቀይ ባህርና በዙሪያ ገባው የሚካሄዱ እንቅስቃሴዎችን መከታተል አስፈላጊውን እርምጃ መውሰድና የራሷን ጥቅም ማስከበር የምትችለው በባህሩ ላይ የራሴ ነው የምትለውን ስፍራ መያዝ ስትችል ብቻ ነው። በኢኮኖሚው ረገድ እንዲሆን ከአመታዊ ገቢዋ 25 በመቶ የሚሆነውን ከወደብ ኪራይና ከተያያዙ ጉዳዮች ጋር በተገናኘ የምታወጣ ሀገር ከ120 ሚሊዮን በላይ ህዝብ ይዛ ከባህር በር ውጪ የምታልመውን እድገትና ብልጽግና ማሳካት ቀላል አይሆንላት። ኢትዮጵያ የባህር በር አልባ ሆና በኖረችባቸው አመታት ለምን የሚለውን ጥያቄ በአደባባይ ማንሳት ነውር ሆኖ ኢትዮጵያውያን ውስጣቸው የሚብሰለሰልበት የአመታት የህልውና ጥያቄያቸው ሆኖ ቆይቷል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ መንግስታቸው የኢትዮጵያን የባህር በር ፍላጎት የሀገር ህልውና ጉዳይ አድርጎ እንደሚመለከተው ማስታወቃቸው 30 ዓመታትን የተሻገረው የህዝብ ጥያቄ የመንግስት አጀንዳ መሆኑን ያረጋገጡበት ሆነ። ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ ብቻ የማሳካት ፍላጎት እንዳላት ደጋግማ አሳይታለች። በዚህም በቱርክ አንካራ ከሶማሊያ ጋር ስምምነት በመፈራረም የባህር በር ጥያቄዋ ጎረቤቶቿን የማይጎዳ በትብብርና በወዳጅነት መንፈስ የሚተገበር መሆኑን አረጋግጣለች። ስምምነቱ ኢትዮጵያ የባህር በር ለማግኘት ከሀገራት ጋር ወደ ግጭትና ጦርነት ልትገባ ነው የሚሉ መላምቶች ትክክለኛ ለመሆናቸውንና ሀገሪቱ በቀጠናው ሰላምና መረጋጋትን ለመፍጠር የምትሄድበትን ርቀትም ያመላከተ ነው። የኢትዮጵያ የባህር በር ጥያቄ ፍትሃዊነቱ በዓለም አቀፍ ህጎች የሚደገፍ ከመሆኑ ባሻገር በሀገራትና በተቋማት ያለው ተቀባይነትም ከፍ እያለ መምጣት ችሏል። በተባበሩት መንግስታት የባህር በር ህግ አንቀጽ 69 ከንኡስ አንቀጽ 1 እስከ አምስት በተደነገገው ህግ መሰረት ኢትዮጵያ ከሀገራት ጋር በሚደረግ ስምምነት የባህር በር የማግኘት ከባህሩ የተፈጥሮ ሀብት የመጠቀምና በባህሩ ላይ የመሸጋገር መብት አላት። ኢትዮጵያ የባህር በር ባለቤት የምትሆነው መቼ ነው ለሚለው ጥያቄ ቁርጥ የሆነ መልስ መስጠት ባይቻልም የማይቀርና ጥያቄው ምላሽ እስኪያገኝ ድረስ የትውልዱ ብሔራዊ አጀንዳ ሆኖ መቀጠሉ ግን እሙን ነው።